እኔ በሁለት ቀን ውስጥ አስይዝሀለሁ። እኔ ለውሳኔ ታቀኛለሁ። ሰላም ፋሚሊ እንዴናችሁ? ከትላንት ወዳ የሔለንን ጉድ በአደባባይ አወጣለሁ ብዬ በሰራሁት ቪዲዮ ሁላችሁም በውስጥ እየመጣችሁ፣ ኤርሚ ይሄ እኮ ካንተ አይጠበቅም፣ እንደ የልጅ ክብር አይኖርህም፣ በመስመር የምታቁት በመስመር እየደወላችሁ፣ ነገ እኮ አንተ ለሌላው አሪያ መሆን የምችል ሰው ነህ፣ እኛም መምከር ማስተማር የምችል ሰው ነህ እያላችሁ በጣም ብዙዎቻችሁ ገስጣችሁኝ መክራችሁኝ። እኔም በጥፋት የተጸጽቼ ትላንትና የቅርታ ቪዲዮ ለሄለን ሰርቼ ነበር የቅርታ ቪዲዮውን ሄለን አልተቀበለችም ፋሚሊ ጉዴን አደባባይ ህዝብ ይወቅልኝ ብላለች እንግዲህ ውሳኔው የእሷ ነው ምክንያቱም አሁንም ቢሆን ግን አንድ ድል እሰጣታለሁ ሀያ አራት ሰዓት እሰጣታለሁ ይህ ይሄ ነገር ድጋሚ ኤርሚ ፖስት ተው እምትል ከሆነ ቲክቶክ ፌስቡክ ኢንስታግራም ዩቲዩብ ማንኛውም እስናፕቻት ሳይቀር በሶሻል ሚዲያ በማንኛውም ነገር ፖስት ትላታለሁ ግን እስከዛው እኔ ሀያ አራት ሰዓት ሰጥሻለሁ። ኤርሚ ችግር የለውም ይፖሰት የምት ከሆነ ውሳኔሽን ብቻ ሳውቂኝ፣ ከዛም በኋላ ምንም ጥያቄ የለውም። እኔ በማንኛውም ሶሻል ሚዲያች የምትፈልጊው ህዝብ የምትፈልጊው ፋሚሊዎችሽ በደንብ እንዲያቁልሽና እንዲያውልሽ አደርጋለሁ። ለማንኛውም ፋሚሊ እናንተ መክራችሁኝ እናንተን አክብሪ በገሰጻችሁኝ መሰረት የይቅርታ ቪዲዮውን አልተቀበለችም። እሱን ደግሞ ከራሷ እንደበስሙት እኔ ቅርታህን ሳይሆን ያለብኝን ጉድ ነው እንድትነግረኝ የምንፈልገው የምፈልገው ጉድ አለብሽ ጉድሽን አወጣለሁ ስለሆነ ያልከው ሁሉም ሰው ደግሞ የምን ጉድ ነው ያለባት ምን ልከሽለት ነው እያለ ስለሆነ ያለብኝን ጉድ እንድትነግረኝ ነው እንጂ የምፈልገው እኔ አንተ ቅርታ ለእኔ ያስፈላጊ አይደለም ምክንያቱም አንተ ጉድሽ በአደባባይ እንዲወጣ ከሆነ የምትፈልጊው ነገ ከቀኑ አስር ሰዓት ላይ ማንኛውንም ነገር የራሴን ውሳኔ ይወስናለሁ ግን እኔ አሁንም ቢሆን ለቤተሰቦች ለፋሚሊዎች ሪስፔክት እና ክብር ስላለኝ አራት ሰዓት ድጋሚ ማስጠንቀቂያ እሰጥሻለሁ። እኔ ኤርሚልሽ በማስፈራረትም ሆነ ምንም ስላልሽ የምፈራ ሰው አይደለሁም። ጉድሽ ነው በአደባባይ የማወጣው። ጭራሽ አስይዘሽኝም ሳይሆን ብታስይዥኝም ምንም ብትኔ ደንታ የለኝም። ግን እንኳን አስፈራርተሽኝ እኔ ያንቺን ጉድ ለማውጣት ከትላንትና ወዳም ትላንትና ልፖስተው ነበረ። ግን ምክንያቱም በጣም ብዙዎቹ ተቆጥተው ለሴት ልጅ ክብር የለህም፣ ትላንትና ስትነፋረቂ ነበረ፣ ለሱም ብዙ ብዙ ነገር ስላሉኝ ብቻ ነው እኔ አክብሬሽ የይቅርታ ቪዲዮ የሰራሁት እንጂ አንቺ ያደረግሽ ነገር የበደልሽ በደል ይቅርታ የሚያስጠይቅሽ ሆኖ አልነበረ። ጥፋተኛው አንቺ ሆነሽ ፋሚሊዎች፣ ሰዎች የሚወዱኝ የሚያከብሩኝ ኤርሚ ጥፋተኛው አንተ ነህ እያሉ ስለተቆጡኝ ብቻና ብቻ ነበረ። እንግዲህ ፋሚሊ ሰምታችኋል፣ ከራሱ አንደበት ሶሻል ሚዲያ ላይ አወጥተህ በት ነው ጉዴን ህዝብ ይወቅልኝ ብላለች። ነገ አስር ሰዓት ላይ ዩቱብ የምፖስትበት ሰዓት፣ በዚህ ሰዓት አስር ሰዓት ላይ ምላሽን እንዳውቅ ፈልጋለኝ። አለበተዛው ሶሻል ሚዲያውን በሙሉ አጥለቀልቅልሻለሁ። በምጠቀማቸው ሶሻል ሚዲያ በሙሉ ፌስቡክ፣ ኢንስታግራም፣ ቴሌግራም፣ በቃ ማንኛውንም ሶሻል ሚዲያን ተጠቅሜ ጉድሽን ሰው እንዲያቅልሽ አደርጋለሁ። እሺ ከዛን ውጭ ግን በ24 ሰዓት ውስጥ ኤርሚ ተሳስቼ ነው ከሆነ ችግር የለውም። ምክንያቱም ዛሬ አንቺ ጋር ሆኖ አይዞሽ ብሎች ሊሆን ይችላል። ግን ነገ ደግሞ አስቢበት። ምክንያቱም ከእኔም በላይ ከእኔና ከአንቺም በላይ ውጭ ሆኖ ለሚያየን ሰው ተፋቃሪና ካፕል ላሳር ግን ውስጥ ገባ ብለው ካልሆነ ደግሞ ሰው አይረዳኝ። እናንተ የምታዋት ፋሚሊ ውጭ ውጭውን ነው ወደ ውስጥ ገባ ካላላችሁ የኔንም ህመም የኔንም ጉዳት አትረዱኝ። እና በሀያ አራት ሰዓት ውስጥ የምላሽ ቪዲዮ ፈልጋለሁ። ምክንያቱም ይሄ የህይወትሽ ነገር ነው። ስሜታዊ የሆነሽ እንደኔ ተናግረሽ ከሆነ ኤርሚ ይቅርታ በይ። ካልሆነ ግን ነገ አስር ሰዓት ላይ ጠብቄ ማንኛውንም ነገር እዘረጋግፍልሻለሁ። እኔ በሁለት ቀን ውስጥ አስይዝሃለሁ። እኔ ለውሳኔ ታገኛለህ። ከወሰን እንደማልመለስ ታገኛለህ። ሁለታችንም ተያይዘን ሀገር እንገባና ቤተሰብ ላይደርሳችን ሌላ ችግር ውስጥ እንገባለን። ይሄ ሁሉ ከመፈጠሩ በፊት ውሳኔ ይህን ወስን ማንኛው ይሻላል። ወተም ለሁሉም ነገር በማስረጃ ማብራሪያ ይስጥ ካለ በተዛኔ በደ እዛ የምታስፈራሪውን እየሄደሽ ቢጃ ማሽን ሰቅረሽ አስፈራሪ። እኔ ኤርሚ ይኸውልሽ አይሞቀኝም፣ አይበርደኝም። እኔ ደግሞ የአንችን ጉድ አደባባይ ለማውጣት ሲያው እንዲያውቅልኝ ማስፈራራት አይጠበቅብሽም። እኔ ማስያዝ አይጠበቅብሽም። ነገ አስር ሰዓት ላይ ጠብቂ። ማንኛውንም ጉድሽን በሶሻል ሚዲያ አጥለቀልቅልሻለሁ። ፋሚሊ ከዚህ በኋላ ኤርሚ አንተ ጥፋተኛ ነህ እንደዚህ ነው እንደዚህ ነው የሚባል ወሬ ምንም አልፈልግም። ምክንያቱም ከትላንት ወዲያም የእናንተ ምክር ማንኛውንም ነገር ህይወቴ የተበላሸው ከብዙ ነገር የራኩት እኔ እንጂ እሱ አልነበረችም። ግን እናንተ በጣም ብዙ ብዙ ነገር ብላችሁኛል። ኤርሚ ይሄ ከአንተ አይጠበቅም እያላችሁ የማናውቅ ኤርሚ ሆንክብን። በፊት የምናውቀው ኤርሚ ሌላ ነው እያላችሁ ስለመከራችሁ ፋሚሊ ወደ ራሴ ተመልሼ ይቅርታ ጠይቂያት። የይቅርታ ቪዲዮ ደግሞ ምላሽ ምን ነበረ? አሲዝሃለሁ፣ በሁለት ቀን ውስጥ ምላሽ ካልሰጠኝ አሲዝሃለሁ፣ ጉዴን ሰው ካላወቀልኝ። እሱ ደግሞ ለእሱ ችግር የለውም። ነገ አስር ሰዓት ላይ ሁላችሁም የምላሽ ቪዲዮ ካልሰጠችን ቴሌግራም፣ ኢንስታግራም እንዳለ አጥለቀልቅላት አለሁ። ለሁላችሁም የምንታቁላት ይሆናል። እንዲደርስላት አደርጋለሁም። ይህንን ከሆነ የምፈልጊ እኔ እኮ ያንን ይቅርታ የጠየቁች ምክንያቱም ያሳለፍናቸው ጥሩ ጊዜዎች አሉ። የማይረሱ የማይረሱ ጥሩ ጊዜዎች ነበሩ። ያንን በማሰብ እንደገና እዚህ ጋር እኔ ለሚከተሉ ፋሚሊዎቼ ክብር ሪስፔክት፣ እሱም ብዬ ነበረ ግን አንቺ በምላሹ ፋሚሊዎቼ ማስፈራሪያ፣ ዛቻ፣ መያዝ ብዙ ነገር መጥቶብኛል። እንግዲህ ይሄ ደግሞ እኔ ፈልጌው ሳይሆን ጉዷን ማወጣው ተገድጄን በሶሻል ሚዲያ እንድበትንላት የግዳጅ ያክል ነው። ይሄ ችግር ተደቅኖባችሁ ተናዘዙ አይነት ነው። ደግሞ እንኳን እንደዚህ ብለሽኝ እንኳን ፈቅደሽ ሶሻል ሚዲያ ላይ ያሉት ተከታዮች እኔን ጥፋተኛ አድርጉኝ እንጂ ያንቺን ጉድ ለማውጣት እኔ ኤርሚ ወደኋላ አልልም። አንድና አንድ ነገር ቢኖር ማለት ነው ድሮ ስ ጋር ታርቀሻል አልከው ያልታረቁ አንተ ከሱ ጋር ሄደህ ክፍና ደቅ ስለተነጋገርክ ብቻ አሁን ታርቀለች ምናምን እኔ በልህ ላይ የሄደው አታስመስል በአንተ ላይ ያልሄድኩም ከድሮ ኤክስ ጋር ታረቁ፣ እሱንም ግልጽ አድርግ አንተ እነሱ ስለተነጋገራችሁ ብቻ እሷ ከድሮ ኤክስ ጋር ታርቃለች። ስለዚህ እኮ ነው ፋሚሊ፣ ታዲያ እንግዲህ የኒ ፋሚሊዎች እስኪ አንድ አምስት ስድስት ሰው እንሆንና እና አስታርቃቸው ታጣልተዋል። ማንኛው ርስቴ ነው እኔ ከእሱ ጋር ያገናኘኝ አንቺ እኮ ነሽ። በማንኛው መሬት ተገናኝተን ነው እናሱ፣ በማንኛው ቦታ ተገናኝተን ነው ከእሱ ጋር ኮቅፉና ደግ የተነጋገርንበት፣ አንደኛዋ ዋነኛዋ መንገድ አንቺ ነሽ። ከአንቺ በፊት አውቀዋለው ልጅቱን እየተነጋገር ነው እኮ በአንቺ ነው። ታዲያ በማንኛው መሬት ተጋፍተን ነው ፋሚሊ ራ አንድ አምስት ስድስት ሰው ከጎን የሆኑና እናስታርቃት ከኤክሷ ጋር ተጣልታለች። እንት እና እኔ ምን እንዳደረግልሽ ነው የፈለግሽው? ከሰውየው ጋር የተጣላ ነው የክፉና ደግ የተነጋገር ነው መቼም ማንኛው ውርስ አገናኝቶን ማንኛው መሬት አገናኝቶን አይደለም፣ ያገናኘሽን አንቺ ነሽ። የለን አቀባጥሪ ያገናኘሽን አንድ ናንድ አንቺ ነሽ ሌላ ታዲያ እኔ እና እሱ ማንኛው አባታችን ውርስ ማንኛው የሀገራችን ቅርስ አገናኝቶን ነው እኔ እናሱ ክፉና ደግ የምንነጋገረው። እዚህ ጋር ታረቀሽ አልታረቀሽ አይመለከተኝም። ምክንያቱም እኔ እኮ ከህይወት አሁን ጥቅልል ብዬ ወጥቻለሁ። ኤርሚኮ በአንቺ ህይወት ውስጥ አይደለም ያለው ጥቅልል ብለው አሁን ወጥቷል። ግን ጉድሽን ደግሞ እንዲያቆልሽ የነገ ህይወት አያሳስበኝም ካልሽ፣ ምክንያቱም እኔ ዛሬ እንደ ጎዳሽኝ እንደ ተበዳ አድርጌ ሳይሆን እንደ ጎዳሁሽ አድርጌ ነው እያወራሁሽ አለሁ እና ይሄ ነገር አያሰጋኝም አያሳስበኝም፣ የምትይ ከሆነ ደግሞ ጠብቂ፣ ሶሻል ሚዲያውን አጥለቀልቅልሻለሁ። እንኳን አስፈራርተሽኝ አደለም ቀርቶ እንኳን አሲዝሃለሁ ብለሽኝ አደለም ቀርቶ ጉድሽን አጥለቀልቅልሻለሁ። ጭራሽ አሲዘሽ ነውን ያንችን ጉድ የማወጣው ይልሽ። ያንንም ያደረግኩት ትላንትና የሚቅርታ የጠየቅኩት ማለት ነው ፋሚሊዎችን ሰዎችን አክብሬ እንጂ አንቺ ቅርታ የሚገባሽ ሆነሽ አደለም። በጥቅሉ የምነግርሽ ነገር ጀምር ገበይ፣ ለራሱ አትስጋቢ፣ ከሌላ ጋር እንዳልጀናጀን እንኳን አታደርገኝ እንደ አንቺ በጅምላ ነው እንድምትጀናጀኛቸው። የአንቺ ገበያ የሚዘጋው ኤክስሽን ይዘሻል አደለ? ከሱ ጋር እየኖርሽ ነው አደለ? አንቺ በጅምላ ነው እንድምትጀናጀኛቸው። ምን ይሰራልሻል? የምተወሪው አንድ ነው፣ ህይወትሽ አንድ ነው አደለ? ለምንድን ነው ገበያሽን የምዘጋብሽ? አሁን እኳን ሶሻል ሚዲያ ገና ጉዴን አውጣው ብለሽ የለ ማንም እንዳይቀርብሽ ማንም እንዳይጠጋሽ ነው ማደርግሽ። ይህንን እመኝ፣ የወደፊትሽ ህይወትሽን አስቢበት። ምስቅልቅሉ ነው የሚያወጣው። የእኔ ችግር ነው እንዲ አሁን ሶሻል ሚዲያ ላይ ጉዴን አውጣው ስትቆይተሽ ቀጥለሽ ደግሞ ገቢን አትዝጋብኝ። አንቺ በጅምላ ነው እንደምትጀናጀኝ የምትጀናጀኝ የምታወሪው አንድ ሰው አይደለም። ለማንኛውም ፋሚሊ የኒ ጥፋት የኒ ችግር ምንም የለም። እንደምታወት ማንኛውም ነገር የራሷ ችግር ነው የኒ ጥፋት ብላችሁ የምታስቡት ካለ አስተያየት ስጡኝ። ማለት እኔ በአሁኑ ሰዓት ራሴ መሆን፣ የበፊቱ ኤርሚያስ መሆን ስለምፈልግ በማንኛውም አይነት ዙሪያ ወደ ራሴ መመለስ እፈልጋለሁ። ግን እንደምታወት ገበዬን አትዝጋብኝ እያለች ነው ምክንያቱም በጅምላ ከሆነ የምትጀናጀኝው፣ አዎ ጥፋትሽን አምነሽ ኤርሚ ቅርታ ተሳስቼ ነው ጉዴ አደባባይ አውጣ ከሆነ እሺ ያስማማናል። ፕሮሚስ። ግን ካልሆነ ደግሞ ጉድሽ የሚወጣል ከና እንድም እንዳትጀናጀኝ አደርግሻለሁ። አጅሽም ላይ እስካለው ትቶሽ እንዲሄድ አደርግሻለሁ። ይሄ ቃሌ ነው። ጠብቂ። ነገ አስር ሰዓት ላይ በሶሻል ሚዲያ አትለቀልቅልሻለሁ። እኔ ጨርሻለሁ። ማሰላሙ ፋሚሊ ጥፋተኛ ነው የምትሉኝ ካለ አሁንም ቢሆን እታረማለሁ። ምክንያቱም እኔ እናንተ ማስቀየም እናንተ ማስደበር አልፈልግም። ሪስፔክት አለኝ፣ እወዳችኋለሁ።